ድርሳነ ማኅየዊ ዘሠሉስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሠሉስ የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስንም አይሁድ አስቀድሞው ወደ ሀና ወሰዱት። በዚያች ወራት ሊቀ ካህናት ተሹሞ ለነበረ ለቀያፋ አማቶ ነበርና፣ ቀያፋ ፈሪሳውያንና የካህናት አለቆችን የመከራቸው ነበረ ህዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው ነው ይህ ሰው ብዙ ተአምር ያደርጋል፣ ምን እናደርግ ተባባሉ። እንዲሁም ብንተወው ሁሉ ያምንበታል፣ የሮም ሰዎች መጥተው እኛንም ወገኖቻችንም አገራችንም ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንም ያለው ከልቦ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ። ስለ ሕዝቡም ብቻ አይደለም የተበተኑ የእግዚአብሔርን ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምረው እስከሚሞትባት አርብ ቀን ድረስ ጌታችን ኢየሱስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሀና ቤት ድረስ ከምድር ላይ ሰባት ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላው 340 ጊዜ በእግራቸው ረገጡት። የተሳለ ጦርን መርገጥ እንዲብስባቸው አላወቁምና። አይሁድም የጌታችን የኢየሱስ የአንገቱን ስር ይሙት ብለው በታላቅ አመታት መጥቶት እያንዳንዱም ለሞት የሚበቃ 19 ጊዜ ደበደቡት። ሁል ጊዜ ሊገሉት ይፈልጉት ነበርና ጌታችን ኢየሱስንም 19 ጊዜም ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ስጋዎቹን በሚቆራረጥ በጽኑ ስርዓትና በጽኑ መመታት ክንዶቹ ፈጽመው ታመሙ። የጌታችን ኢየሱስ ደረቱንም ከተራበ ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቦም እውነት ነው። ሰይጣን እንኳ የጾሙን ወራት ከፈጸመ በኋላ ፈጽሞ እንደ ተራብ አውቆ ወደ እርሱ ቀረበ ሲፈታተነው የእግዚአብሔር ልጅ እስከሆንክ እሊ ድንጋዮች እንጀራ ይሁኑ ብለህ እዘዝ እኔም አንተም ተርበናልና አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ እንዳይደለ ተጽፎዋል፣ በእግዚአብሔር ቃል ነው እንጂ በማለት ሰይጣንን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን የእግዚአብሔር የማይሸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ለዘላለም ባንቺ ላይ ፍሬ አይገኝብሽ ብሎ ረገማት፣ ፈጥናም ደረቀች። ደቀ መዛሙርቱም እንደ ምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለ እኛ ተራበ፣ እኛን ከነፍስና ከስጋ ረሃብ ያድነን ዘንድ እርሱ በአምስት እንጀራ በሁለት አሳ አምስት ሺህ ሰው በአንድ ዓሳና በሰባት እንጀራ ለአራት ሺህ ሰው ያጠገበ ሲሆን ስለ እኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራበ ሆዱ ጋራ ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን ኢየሱስ ልቡ በሰውነቱ ውስጥ እንደሚቀልጥ ሰም ቀለጠ። ዳግም የመቶ አለቃ መጥቶ ማለደው፣ ጌታዬ ሆይ እራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተገኝቷልና አለው። ጌታችን ኢየሱስም እኔ መጥቼ አድነዋለሁ አለው። ይኸውም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃል ሂዳን ብለህ እዘዝ ልጄም ይድናል እንጂ አለው። እኔም እንጂ ገዥ ነኝ፣ የምገዛቸው ጭፍሮች አሉኝ። ከዚህ ያለውን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል ሎሌንም ይህን አድርግ ብለው ያደርጋል፣ አለው። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘው እውነት እላችኋለሁ። ብዙ ሰዎች በእኔ ስም አምነው ከምስራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያቆብ ጋር በመንግሥተ ሰማያት ይቀመጣሉ። መንግሥተ ሰማያት ይገባቸው የነበሩ ልጆች ግን ለቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁን አድኖ ይህንን የመቶ አለቃ ሂድ እንደ ሃይማኖትህ ይሁንልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁ እንድኑ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትዕዛዝ የሚያድን እርሱን ልቡን መቱት። ዳግመኛም የከናን ሴት እየጮኸች መጣች። ጌታዬ፣ የዳዊት ልጅ እዘንልኝ፣ ልጄን ክፉ ጋኔን ይዞ አይምሮዋን ያሳጣታልና አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይህችም ሴት መልሳ አዎን፣ ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ፣ አለችው። በልቡም ትእዛዝ ከልጇ ጋኔኑን አወጣ። ጌታችን ኢየሱስም ስለ እምነትሽ ያጋኔን ከልጅሽ ወጣ፣ ሂጅ አላት። ወደ ቤቷን በተመለሰች ጊዜ ጋኔኑ ከእርሷ ወጥቶ ልጅቱ ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከሆዱ ጋር ልቡንም መቱት። በልቡናውም ትእዛዝ ለምፅ የያዛቸው አስሩን ሰዎች አዳናቸው። ቸር ጌታችን ኢየሱስ ከበጎ ሳጥን ልቦናው በጎ ነገርን ያወጣታልና። እንደዚህ የሚራራ ልብ ግን መከራ ተቀበለ፣ እንደ ሰም ቀለጠ። በመረገጥና በመመታት የውስጥ ሕዋሳቱ ሁሉ ታመሙ። ስለዚህም ነገር መንከራትም መታመም የእርሱ ናቸው። የትሰትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አኗኗር አን ለየው ሁለት አካል፣ ሁለት አምሳል ለማለት ሁለት ፈቃድ፣ ሁለት ክፍል፣ ሁለት ሥራ በማለት አንለየው። ከተዋህዶ በኋላ የመለኮትም የትስብእትም አንድ ስራ ነው እንጂ በአህያዋና በውርንጫዋ ላይ ተቀምጠው በትሕትና የታዩትን ጌታችን የኢየሱስን ጭኖች ሰማኒያ ጊዜ የመቱት አሉ። የተቀመጠውም እንደ አርበኞች በሰረገላና በፍረሳ አይደለም፣ ጌታችን ኢየሱስ ሰውን ማጥፋት አይወድምና ዮሐንስና ያዕቆብን የሰውነታችሁን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋቸው አንተም የሰማሪያን ሰዎች እሳት ከሰማይ ወርደ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርንጫዋ ላይ በተቀመጡ ፍቅርና ትህትናን እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነርሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስ እግሮች አርባ ሰባት ጊዜ የመቷቸውም አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ አርባ ክንድ ያህል ወደኋላው ወደ ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ሃያላን በሚሆኑ እግሮች ከላይ ነቁ። አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሪዎችና ሶች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና የሔዋንን የዕዳቸውን ደብዳቤ በእግሮቹ አጠፋላቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና። ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ፣ ብሎ ወንጌል እንደተናገረ። ዮሐንስም እኔ ካንተ ተጠመቅ ዘንድ ወዳለሁ እንጂ አንተ ወደ እኔ ትመጣለህን? ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜ ስተው ይህ ለኛ ተላ ነውና አለው እውነትንም ነገር እንፈጽም ዘንድ ይገባናል። ከዚህ በኋላ ተወው። ዮሐንስም ጌታችን ኢየሱስን ክቡር ምስኩን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠምቀው። የማይዳሰስ ራሱን ዳሰሰው፣ ውሆችም በራሱ ላይ ፈሉ። በመጠመቁም ክብር ስላጣን ፋንታ በክብር ላይ ክብርን አገኘን። ከተጠመቀም በኋላ ያን ጊዜ ከውሃው ወጣ ኖ ሰማያት ተከፈቶለት የእግዚአብሔርን መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እኖ የመረቱት ደስ የምሰኝበት የምወደው ልጄ ይሄ ነው የሚል ድምፅ ከሰማይ መጣ። ይህ ልጄ አንድ ነው እንጂ ሁለት አይባልም። አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውምና በጎል የተወለደው ሌላ መላእክት የሰገዱለት ሌላ አይደለም የተጠመቀው ሌላ አይደለም አንዱ ልጄ ነው እንጂ። እግሮቹንና ህዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድም እርሱን በመደብደብ ከደከሙ በኋላ በገመድና በራሱ ጸጉር 305 ጊዜ ጎተቱት። ጽህሙንም ይዘው ከወደቀበት መነሳት እስኪሳ ነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ጽህሙንም ይዘው በራሱ ጸጉር በጎተቱት ጊዜ የራሱን ጸጉር 305 ጊዜ ነጩት። ደግሞም ጽህሙን 28 ጊዜ ነጩት። በዚህ መከራው ሁሉ ተቆጥቶ አልተናገረም። በሚሸልተው ፊት የማይናገር በግ ነውና፣ ይኸውም የአማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለ እኛ ተገለጸ። ይኸውም የዓለሙን ሁሉ ኃጢአት የሚያስረይ መስዋዕት ነው። እንዲህም እየደበደቡ እየጎተቱ ወስደው ከሃና ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የለመደና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ ጴጥሮስ ግን ተከልክሎ ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዛሙርት ወገንህን አለችው። እርሱም አይደለሁም አላት። የአይሁድ ሎላልትና ጭፍሮችም በዚያች ሌሊት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ቆመው ይሞቁ ነበር። ጴጥሮስም ከነርሱ ጋራ እሳት ይሞቅ ነበር። የካህናቱ አለቃ ሀና ጌታችን ኢየሱስ ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስም መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘወትር በሚሰበሰቡበት በቤተ መቅደስና በምኩራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድ ስንኳ የለም። እኔን ለምን ትጠይቀኛለ? ነገርን የሰሙትን እንሊያን ጠይቃቸው፣ እኔ የተናገርኩትን እነርሱ ያውቁታልና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሎላ አልቶ አንተ ለካህናቱ አለቃ እንደዚህ ብለህ ትመልስለታለህን? ብሎ ጌታችን ኢየሱስን በጥፊ ጉንጩን መታው። ጌታችን ኢየሱስም መልሶ ክፉ ተናግሬ እንደሆን ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ? አለው። ይህንም የተናገረ በስጋዊ አንደበቶች አይደለም፣ ከስጋ ጋር የተዋደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለመመታቱም ባህር ተንቀጠቀጠች፣ ፈሳሽም ውሃ ወደ ኋላ ሸሸ። ሕያው ባህር የሚሆን የአምላክን ልጅ የፊቱን መመታት አይታለችና። ሐናም ጌታችን ኢየሱስን እንደ ታሰረው ወደ ካይናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካይናቱ አለቃ ቦታ ድረስ ከሩቅ ተከተለው የነገሩንም መጨረሻ ያይ ዘንድ ወደ ውስጥ ገባ። ካይናቱና የካይናቱ አለቆች ህዝቡም ሁሉ ግን ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክር ይፈልጉ ጀመር። ነገር ግን አላገኙም። ከዚህም በኋላ ብዙ የሐሰት ምስክሮች መጡ። ደክመውም ክፉ ነገር አላገኙበትም። ደግሞም ሁለት ሰዎች መጥተው ይህ የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን ሠራዋለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎችና ካህናት የካህናቱ አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሎላልቶቻቸው ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ህዝቡ ሁሉ ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክርን ይፈልጉ ነበር። ነገር ግን አላገኙም። በሐሰትም የሚመሰክሩበት ብዙ ሰዎች ነበሩ። ምስክርነታቸውም አልተስማማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ። ይህ እጅ የሠራውን መቅደስ አፍርሼ በሦስተኛው ቀን ሌላ በእጅ ያልተሠራ ሠራለሁ ሲል እኛ ያሰማ ነው ብለው ተናገሩ። ከዚህም ጋራ ምስክርነታቸው አልተስማማም። የካህናቱ ማለቃ ከአደባባይ መካከል ተነስቶ እሊ ይህን ያህል ሲያሳጡ አንድ ስንኳ አትመልስምን? ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካይናቱ አለቃ የቡሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አማጽናሃለሁ አለው። ጌታችን ኢየሱስም መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅን በሰማይ ደመና ተቀምጦ ኃይል ባለው ሥልጣን ሲመጣ ታዩታላችሁ። የካይናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ። ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው? ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ፊት ላይ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቱን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያስጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የጠቆረና የኃጢአት ቅባት የተቀባ ጌታችን ደስ በሚያሰኝ ቅባት ያበራልን። ራሱንም በበትር መቱት። ጉንጮቹንም መቶ ሃያ ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጮቹም ቆሰሉ። በራሱም ላይ ያሉ ቁስሎች ታላላቆች ሰባ ሁለት ያህል ናቸው። አይኖቹም አፍንጮቹም የደም ምንጮች ሆኑ። የያዙትም ሰዎች በጌታችን ኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ቅዳጅ ሸፍነው እየደበደቡ ክርስቶስ የመታ ማን ነው ተናገር ይሉት ነበር። ሌላም ብዙ ብዙ ስድብ ይሰድቡት ነበር። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጣ። አንተም ከገሊላው ሰው ከኢየሱስ ጋር ነበር ካለችው፣ ይህን የምትዩን ሰው እኔ አላውቀውም ብሎ በህዝቡ ፊት ካደ። ወደ ደጅ ወጥቶ ሳለ ሌላይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህም ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስም አንተም እውነት የእርሱ ወገን ነህ፣ በነገርህም ትታወቃለህ አሉት። ከዚህም በኋላ ይህን ሰው አላውቀውም ብሎ ራሱን እየረገመም አለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ ሶስት ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሂዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ልቅሶ ተቀብሎ ሰላሳውን አንድ እያለ ሶስት ጊዜ ይቅር አለው። የመንግሥት ሰማያትን መክፈቻዎች ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅርባይ ነውና ጌቶቼ አብ መንፈስ ቅዱስ ሆይ አደራ ላችኋለሁ። እመቤቴ ማርያም ሆይ ጌታችን ኢየሱስ ክርስቶስ በነፍሱና በስጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲወልም በመውረዱ በጦር በመወጋቱ በመቀበሩ፣ ማጸናለሁ፣ እማልዳለሁ ጌቶቼ ሆይ ኃጢአቴን ሁሉ ይቅርቱልኝ ዘንድ ከኃጢአትም ፍዳት አድኖኝ ዘንድ እማጸናችኋለሁ፣ ለዘላለሙ አሜን። ወንጌል እንደተናገረ ጌታ ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችንም ኢየሱስ ተአምርና ምልክት ካላየህ አታምንምን አለው። ያም የንጉሥ ባሪያ ልጄ ሳይሞት ፈጥነህ ውረድልኝ አለው። የዚያን ጊዜም ጌታችን ኢየሱስ ክርስቶስ ልጅህ ድኖልሃል፣ ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም ብላቴኖች ተቀብለው ልጅህስ ድኖዋል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን፣ ልቡን ከወዱ ጋር መቱት። የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁህ አይሁድ በራስ ጸጉርና በገመድ እየሳቡ ከሐና ወደ ቀያፋ የወሰዱ አልፋ ሆይ ለዘለፋ መጥቶ ለተስፋ በቆመ ጊዜ መስቀል ተስፋ ይሆነኝ እንጂ ዘለፋ ይሆነብኝ። ክንድ ከወሰናቸው ከሁለቱ ክንዶች ጋር የተዋረደች የሆነች የአንገትህን ስር በመምታትና በማሰር መከራ ያጸኑብህ። ፍጹም ኃጢአትን ብሰራ በየቀኑ ሁሉ ቸርነት ይከተለኝ። ሆድህ ቸርነትን የተመላው ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊት ወዝ መከራ እስኪያጸኑብህ ውስጣዊ የሚሆን ነው። ውስጥህን የመቱ ከተሰውረ ኃጢአቴ አንጻኝ። ለእኔ ለባሪያህም ከልዩ ነገር ራራልኝ። እንደ በደለኛ አይሁድ በመቱ ጊዜ ያለ ቁጣ የጭፍሮች በትርን የታገስ የሽፍቶችን መስቀል የተሸክም ከበደል የተራቆት ክርስቶስ ወይ አቤቱ የቀይባብ ሰራዊቶች እንዳይመጡብኝ በኃይልህ እግራቸውን እንደ ባብ እግር አድርግ። ድብደባን ካበዙብህ በኋላ አይሁድ በተክል ቦታ ውስጥ ሰላሳ ስድስት ጊዜ ሁለት እግሮችህን የመቱ በቀኝና በግራ አረፍትን ሰርተ በእሳታዊ ባህር መካከል ጎዳናን ስጠኝ። በስጋው ጥቁር ከሆነ ከብዝት ከራስ ጠጉር ጋር ግሩም የሆነ የፊትህን ጽም የነጩ በተቀበልከው መከራ የበሽተኞች ሕይወት ክርስቶስ ወይ በጣፈጠ በጎንህ ደም ነፍሴን አሳድር። ነፍሴ በደም ታድዳለችና ግፍን የማይፈሩ አይሁድ ረግጠው ሰባት ጊዜ በጎዳና መካከል የጣሉ ሊቀ ካህናትን በውጭ በጎ በተናገርከው ጊዜ በነገርህ እንዴት ተቆጣ? ማልኮስስ ፊትህን እንዴት ጸፋ? በፈንታው ወደ ተሾመ ወደ አማኝ ቀያፋ በሃና ትእዛዝ ዳግመኛ የወሰዱ መለኮት በስጋ ለምን ታመመ መለኮትስ በመቃብር ውስጥ ለምንተኛ አለም አንተን ምንም በከንቱ ባልወርዝ ከጸጉርህ እጅግ የበዙ ጠላቶች በግፍ በህይወት የሞት ፍርድን የፈረዱብህ በሰው መከራ የተፈተን ክርስቶስ ሆይ ክረምትን ባገባህ ጊዜ በጋንም በጊዜው ባመጣኸው ጊዜ በምህረት ጠብቀኝ ፊትህን ለመምታት የሰጠህ ከአፍረት ምራቅም ፊትህን ያልመለስ ተማሪዎች በመከራ ጊዜ ጥለው የሸሹ ክርስቶስ ሆይ በጭቃ የተሰራ ቤትን ሌቦች እንዳይቆፍሩት በመስቀልህ ጠብቀው ጠላቶች በጣታቸው አይንህን የሸፈኑ በበትር መጥተው ያቆሰሉ ዳግመኛም በግዞት ቤት እጅና እግርህን የታሰር ቸር ፈጣሪ በለመለመች አገርና በአማረች ምድር ነፍሴን አሳርፋት ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስረይልኝ አሜን